ጤና ይስጥልኝ ለኢትዮጵያ ኮሚኒቲ በአትላንታ አባላቶች በሙሉ ሰላምታ ለእናንተ ይሁን። ዛሬ አንዳንድ መረጃዎችን ለመስጠት ነው ወደ እናንተ የቀረብ ነው፣ ከተገናኘን ትንሽ ጊዜ ስላለፈ። እንግዲህ እንደሚታወቀው በሁላችንም ተሳትፎ አዲስ ህገ ደንብ አርቅቀን አዲሱ ህገ ደንብ ስራ ላይ ውሏል። ኮሚኒቲው በአሁን ሰዓት ላይ የተዳደረበት ያለው ኦክቶበር አምስት በጸደቀው የ2015 ህገ ደንብ መሰረት ነው። እንግዲህ እሱ ህገ ደንብ ህገ ደንብ አርቃቂው ኮሚቴ ወይም ቡድን ስራውን አጠናቅቆ ሰሞኑን ዌብሳይታችን ላይ ፖስት እንደሚያደርገው ተስፋ አለኝ። እንዲህ ዋናን ነገር እየታሰበበት እንዲቆይ ለማለት ነው። እንግዲህ ክፍያ የአዲሱ አመት ክፍያ ከጃንዋሪ በኋላ የሚሆነው በአዲሱ አመት ነው። እሱን ታሳቢ አድርጉ። ለውጥ አለው። ለሽንግልም ሆነ ለፋሚሊ ሜምበር ለውጥ ስላለው እሱን ታሳቢ እንድታደርጉ ለማለት ያክል ነው። ሁለተኛ፣ በዛው ባይሎ ባጸደቅንበት ቀን አስመራጭ ኮሚቴ ተመርጦ፣ አስመራጭ ኮሚቴው የራሱን ዝግጅት እያደረገ ነው፣ ግን አንዳንድ መስፈርቶችን አሁንም በባይሎ መሰረት ግንዛቤ ወስዳችሁ እንደተዘጋጁ ነው። ለመጠቆምም ለመምረጥም ሆነ ለመመረጥ የአባልነት ግዴታዎች አሉ። እዛ ላይ መሟላት ያለባቸው ፕሪኮንዲሽኖች አሉ። በተለይ ክፍያችሁን እርግጠኛ መሆን፣ ግዴታችሁን መወጣታችሁን እርግጠኛ ሁኑ። ጥያቄም ጥርጣሬ ካላችሁ ወደ ኮሚኒቲው ደውሉ። ደውላችሁ ያላችሁን የአባልነት ሁኔታ እንድታረጋግጡ ምን ነው ስለዚህ በአጠቃላይ መግለጽ የፈለግኩት አሁንም በአሁኑ ጊዜ እየታደድንበት ያለው ባይሎ የ2025 ኦክቶበር አምስት የጸደቀው ነው ማለት ነው። ስለዚህ ክፍያውን ደውላችሁ ኮሚኒቲ ጠይቁ። ከመምጣታችሁ በፊት ለሲንግል ለውጥ አለው፣ ለፋሚሊም ለውጥ አለው። ስለዚህ ከምን ወደ ምን ለውጥ እንደሆነ ዝግጅት አድርጋችሁ እንድትመጡ ለማለት ነው። በተለይ ጥቆማ በሚጀመርበት ጊዜ የአባልነት ግዴታ መሟላት ለመመረጥም ሆነ ለማስመር ለመጠቆም የአባልነት ግዴታዎች አሉ። በተለይ ተመራጭ በሚጠቁበት ጊዜ መሟላት ያለባቸው ወይም ደግሞ ተመራጩ ሰው ማሟላት ያለበት ግዴታ አለ። ብዙ ለውጥ የለውም። ባይሎ ፖስት በሚደረግበት ጊዜ እሱን አብታችሁ እንድትመለከቱ ነው። ትኩረታችንን በአጠቃላይ አሁን ማድረግ ያለብን ወደፊት ከፊታችን ለኮሚቴያችን ሰላምም እድገትም መፍትሄም የሚሆነው አዲስ የሚመረጠው ኮሚቴ ላይ ስለሆነ እዛ ላይ ትኩረት እናድርግ፣ እንማከር እያልንበት እና የምንመርጠውን ሰው ከወዲሁ እንዘጋጅ። አስመራዊ ኮሚቴዎቹ በቅርብ ጊዜ አጠናቀቡ ይመጣሉ ወደናንተ ብዬ ተስፋ አደርጋለሁ። ዝግጅት እያደረጉ እንደሆነ አውቃለሁ። ሲሟላላቸው መተው እስኪዩላችሁን ለሁላችን የሚገልጹናል ብዬ አስባለሁ እና ዛሬ መግለጽ የፈለግኩት የኮሚኒቲው አባል በርብርብ በአንድነት ያጸደቅነውን ባይሎ ስራ ላይ መዋሉን ለመግለጽ እና እየተዳድርን ያለ ነው በአዲሱ ባይሎ መሆኑን ለመግለጽ ያክል ነው የሆነው። ዛሬ ወደ እናንተ የመጣሁት ዝግጅት አድርጎ ለማለት ያክል ነው። በዚህ አጋጣሚ አቶ ብስራት ነው፣ የሽምግልና ሁኔታ ምን ደርሷል? እንግዲህ የሽምግልና ጉዳይ በሽማግሌዎች እጅ የተያዘ እንደሆነ ነው እስካሁን ድረስ የማውቀው። ግን ወደዚህ የመጣው ጽሁፍ አይቻለሁኝ፣ ተጠናቋል የሚል ጽሁፍ። እኛ ከሽማግሌዎቹ ተጠናቋል የሚል ሙሉ ነገር አላገኘንም። ቢሆንም እኛ የምንፈልገውን ወይም ደግሞ እኛ ያቀረብነው ኮንዲሽን ሁለት ነገር ነው። ሽምግልና አልለውም የማስማማት ጉዳይ ነው። ሁለቱ በእጃችን ያሉትን ነገሮች ለሽማግሌዎቹም አቅርበናል። አንዱ በሕግ የተያዙ ሁለቱም ጉዳዮች እንዲቆሙ ኮሚቱ ለተጨማሪ ምርጫ ማ ለተጨማሪ ወጪ እንዳያስከትል፣ ልዩነትም እንዳይሰፋ ለማድረግ ያክል የቀረበ ጥያቄ አለ። እኛም ሙሉ ለሙሉ ተቀብለናል። በማንኛውም ጊዜ ክሳቸውን ቢያወርዱ እኛ ክሳችንን ያለምንም ኮንዲሽን ለማውረድ ዝግጁ ነን። ይህን ገልጸናል። ሌላው ሶሻል ሚዲያ ላይ ከፈፋይ የሆኑ ንግግሮችን ላለማስተላለፍ ነው። እኛ ከዚህ በፊትም በእንደዚህ አይነት ነገር ላይ አልተሰማራንም፣ ግን አሁንም በዛው መልካም ነገር ብቻ በማስተላለፍ ከፈፋይ ነገሮችን ባለማስማት ባለማስተላለፍ እንደምንቀጥል ይህንን ክሊል አድርገናል። የቀረቡ ኮንዲሽኖች አሉ። ዘወትር ሁል ጊዜ እኛ እንደምንናገረው ሲቀርበን ተቆጥረው የተሰጡን ኃላፊነት አሉን እነኛን ኃላፊነት መወጣት ነው። ምንም ምንም አይነት ድርድር ቢደረግ ሽምግልና ቢደረግ የጠቅላላ ጉባኤውን ውሳኔ የሚሽር አይሆንም። በጠቅላላ ጉባኤ ስምም የመደራደር አቅምም ሆነ ስልጣን የለንም። ባለው ሁኔታ ላይ ተስማምተን እስከ ምርጫው ድረስ ለመቀጠል ሀሳብ ነበራል። ግን ምንም እስካሁን ድረስ የተጨበጠ ነገር የለም። ያሉት ነገሮች እንዳሉ ናቸው። የኮሚኒቲው አካውንት አሁንም በህገ ወጥ መንገድ እንደተያዘ ነው፣ ወይም ደግሞ በከሳሾቹ ጠያቂነት እንቅስቃሴ ማድረግ አይቻልም። የእድሩም እንደዛው ነው። ክፉ ነገር እስካሁን አልመጣም እንጂ ክፉ ነገር ቢመጣ ምን ሊፈጠር እንደሚችል ማንም መገመት አይችልም። ማየም ከሆነ እሱንም በሌላ አማራጭ ለማየት ይሞከራል። የተንቀሳቀሰ ነገር የለም ወደፊት የለም። ግን ማስተላለፍ የምፈልገው ምናልባት አንዳንዱ ጽሑፎች እያየው ከሆዲዩ ስለሆነ በጠቅላላ ጉባኤ ውሳኔዎችን የሚሽር ወይም ደግሞ በጠቅላላ ጉባኤ ውሳኔ ላይ የሚደራደር ማንም አካል የለም። ወደኋላ አንመለስም። ረጅም ጊዜ ወደፊት ሄደናል። ለት ቀን ጊዜያችን ሁሉ ለተሰውተን እየሰራ ነው። ኮሚኒቲው ወደፊት ሄዷል። እዛው በነበራችሁ ቦታ ያቆማችሁ ሰዎች ወደፊት በመምጣት ተባበሩ፣ አግዙ። ፍርድ ቤቱን እኛ እንዳልኩት በእኛ ለማቆም ዝግጁ ነን፣ ግን አልቆማል። ማንኛውም በሚሄዱበት መንገድ ኮሚኒቲውን ለመጠበቅ ኮሚኒቲውን ለመከላከል የምንሄድበት ያህል እንሄዳለን። እንግዲህ የፍርዱም የፍርድ ቤቱም ጉዳይ ሆነ የሽምግልናው ጉዳይ እዚህ ላይ ነው። በሽምግልናው ሙሉ ለሙሉ አበቃ የምንለው ወይም ደግሞ ምንገልጸው ስለ ሁኔታው ዲቴል ሽማግሌዎቹ ጨርሰናል ባሉ ጊዜ ነው። እስካሁን የሄድንበት ምንም ፈቀቅ የሚያደርግና መፍትሄ የሚያመጣ ነገር አይደለም። የሚጠይቁ ጥያቄዎች ወይም ሊቀርቡ የሚችሉ ፕሮፖዛሎች ጠቅላላ ጉባኤውን ባከበረ ወይም ደግሞ ሀሳቡ በሚገልጽ መልክ አይደለም። እኛም ድርድር አይደለም። በማዕከል ላይ ይሄ ሁኔታ ለማስቀጠል የገቡ አባቶችን በማክበር እስካሁን ድረስ ቀጥለናል። ወደፊትም ጠቅላላ ጉባኤውን ውሳኔ የሚያከብር እኛም ያለንበትን ሁኔታ የሚገልጽ ከመጣ ለመነጋገር ሁሉ ቢሆን ዝግጁ ነን። ግን የተጻፈው ጽሁፍ ትንሽ ከመስመር የወጣ ነው፣ አይቻለው አንብቤ ያለው እንግዲህ አባቶች አንድ ቀን የሚሉትን እንጠብቃለን። የሆነ ያለው ነገር እንግዲህ የፍርድ ቤቱ ሁኔታ እና የተያዘው ገንዘብ ተያያዥነታቸው እንዴት ነው የሚገለጠው? እንግዲህ ባለፈው እንደገለጽ ነው፣ የእድሩም ቢሆን የኮሚኒቲው አካውንት በእነሱ ጥያቄ ነው በአፐር ማናጅመንት ወይም ደግሞ ባንኩ እንቅስቃሴ እንዳያደርግ ያደረገው እና ችግራቸው ከኮሚቴው ጋር ከሆነ የባንኩን አካውንት የድሮን አካውንት ለይተው ማስቀመጥ ይችሉ ነበር። አጠቃላይ በባንኩ ያለው እንቅስቃሴ እንዳይደረግበት ነው ያደረጉት። ለጊዜው እኛ በከፈት ነው ሌላ አካውንት በሚቻለው አቅም መክፈል የሚጠበቅብንም ክፍያዎች የውሃ፣ መብራት፣ ኢንተርኔት አጠቃላይ ኮሚቴ የሚተዳደርበትን የወደፊቱንም ሞርጌጅ በተመለከተ ለሚቀጥሉት ዋናቶች ሴኪዩር አድርገናል፣ ከፍለናል። በዚህ በኩል የሚደርስብን ምንም ነገር የለም። እድሩ ግን አሁንም አደጋ ላይ እንዳለ እገምታለሁ። እስከምን ድረስ እንደምንረዳዳ አላውቅም፣ ግን ያለው እንዳለ ነው። በክስ ምክንያት ነው ባንኩ ሊታገድ የቻለው። ሽምግልናም ወይም ደሞ አባቶችና ማከራች ሲሉን የተቀበልነው እነ ነገሮች ባጭር ለመፍታት ነው። ኮንዲሽን አያስፈልጋቸውም፣ ማውረድ ማውረድ ነው። ግን አሁንም ቢሆን የክሱን ጭብጥ ይዘን ፍርድ ቤት የምንቀርብበት ቀን መጣማችን ነው። ከአንድ ሁለት ቀን አይበልጥም። ከፊታችን ያለውን ወደፊት ነው። ኮሚቴውን ነው የከሰሱት፣ ኮሚኒቲውን መከላከል ደግሞ የእኛ ኃላፊነት ነው። ይህን ኃላፊነታችን እንወጣለን ዛሬም ወደፊት። እንግዲህ ኦክቶበር አምስት ከፍተኛ ውሳኔ የተሰጠበት እለት ነው። እንግዲህ ከዚህ ውጭ ወጥቶ እንደዚህ አይነት የመደረጉ ሁኔታ እንዳው ለማህበሩም ለማህበረሰቡም ከለማሰብ አንጻር ሊታይ ይችላል። እንግዲህ የኦክቶብር አምስትን ስብሰባ ለየት ባለ ሁኔታ ሁሉም ሰው አይቶታል፣ ተሳትፎውን አይቶታል። ኮሚቴው ወዴት አቅጣጫ መሄድ እንዳለበት የተወሰነ ውሳኔዎች አቅጣጫ ይጠቁማሉ። እና ጥሩ ህዝብ መጥቷል፣ ጥሩ ስብሰባ አድርጓል። መፍትሄ የምናደርገው። አሁንም በዚህም መልክ በዛም መልክ ሰው ፍርድ ቤትም የሚሄድበት ምክንያት ፍርድ ቤትም ለሽምግልና የሚሄድበት ምክንያት ብዙ አይገባኝም። ፊት ለፊት አችን አጭር ለኮሚቴ መልስ የሚሰጣ ሁላችን የተናገርንበት መብታችን ተጠቅመን የመረጥንበት ያጸደቅነው ህግ አለ። የመረጥናቸው አስመራዎች አሉ። እነሱ ይሄንን መፍትሄ ስጥና ብናስበው እንግዲህ እንደምታየው ሁለት ዓመት ሞላን ኮሚኒቲ ዋን እርምጃ ወደፊት ሳሄድ ከፊታችን ብዙ ነገሮች አሉ። እዚህ የተቀመጠ ገንዘብ አለ። ሁሉም በመፈራራት ያልነካው ወሳኝ ሰው ጠብጦ ይህን ያህል ከመትቶ ሺህ በላይ ባንክ ተቀምጦ ከዛ ነገር ሊወሰድ የሚማ ነው በመንግስት እጅ ተቀምጦ ከዛ ዊ ተወሰደ ብሎ የሚሰጋ በብዙ አለበት ነው። እና መፍትሄ እጃችን ላይ ያለ ሲባል ሌላ መፍትሄ መፈለጉ ጥቅም የለውም ብዬ ነው አስበው። ግን ያው መብት ስለሆነ ሁሉም በራሱ መንገድ መሄድ ይችላል። ግን ጠቅላላ ጉባኤው የሚለውን ብሏል። በድጋሚ የሚፈልገውን አሳይቷል። አሁንም በሚደረገው ምርጫ በተለይ በተለይ አዳዲስ ሰዎች ወደዚህ በማምጣት ከዚህ ንክኪ ውጭ የሆኑ ወጣቶችን ወደፊት በመግባባት በማምጣት ከዚህ ሀገር ባህል፣ ከዚህ ሀገር ኑሮ ጋር፣ ከዚህ ሀገር አሳሰብ ጋር የሚሄድ ተጨማሪ ሀሳብ ያለው ሰው ስለሚያስፈልግ እነሱን በመግፋት እነሱን ወደፊት በማብረታት ወደት የዚህ ኮሚኒቲ አባልም ሆነ ሀሳብ የሰፋ ጠቃሚ የሚረዳ እንጂ የሚጨቃጨቅ እንዳሁን ለማድረግ ጥረት መደረግ አለበት። አሁንም የምንመኘው አሁንም የምናየው እሱን ነው እና የበቀደሙ ስብሰባ ብዙ መልስ ሰጥቷል። መቆም ከነበረበት ሁሉም ለቀን፣ ያን ቀን ነበር መቆም የነበረበት እና አሁንም ባለው መፍት መፍትሄ እንቀጥላለን። ትኩረታችንን ማሰር የለብንም። አዘውትረን አዘውትረን በማንኛውም ዲስትራክትድ እንዳንሆን ትኩረታችን አሁን መሆን ያለበት ወደ አዲስ የምናመጣቸውን ሰዎች የምንጠቁማቸው ኮሚቴ የሚጠቅሙ ሰዎች ላይ ማተኮር ነው። ብዙ አባል አለው ከአምስት ሺ ያነሰ ህዝብ አለ ከዚህ ለህዝብ ትጠን አርቶ በጣም ከዚህ ውጭ የሆነ አዲስ ባህል፣ አዲስ ስራ የሚሰራ ሀይል ወደፊት ይመጣል ብዬ አስባለሁ። ለሁሉም ጊዜ ይረዳል። አባቶች በቅንነት አሁንም ይህን ነገር መርቴ ለማስገኘት እየጣሩ ናቸው። ና እንዲያው ይህ ነገር ምን ይደርሳል አሁን? እንግዲህ አሁን ሁሉም በራሱ ጥረት እያደረገ ነው። ለኮሚቲው ሰላም ያስፈልጋል፣ እርቅ ያስፈልጋል፣ በጣሉ ሰዎች መካከል ይቅር መባባል ያስፈልጋል። በዚህ ውስጥ ኢንቮልቭድ የሆኑ ሰዎችን እያናገሩ እንደሆነ ተስፋ አደርጋለሁ። ከኛ አሁን ካለው የሽግግር አመራር የሚጠበቅ ከዚህ በላይ ነገር የለም። በሽምግልና የሚሆን በምንም የሚጠበቅ ነገር የለም። በእጃችን ያለውን ሰጥተናል። ሁለት ነገር ነው በእጃችን ያለው። ክሱን የከሰስነው እኛ ነን። ለኮሚቴውን ለመጠበቅ ስንል በተለይ በተለይ አዲሱን አመት ለማክበር ቢሮ ለመስበር በሚደረገው ጥረት እሱን ለመቋቋም ስንል ያወጣ ነው የከሰስነው ክስ አለ። እሱም ክስ ለማንኛውም ሳ ዝግጁ ነን፣ ያለምንም ኮንዲሽን ያኛው ክስ የሚወርድ ከሆነ ሁለተኛው ሶሻል ሚዲያ ሶሻል ሚዲያን ለኮሚቴው ገንቢ በሆነ መልኩ ለመጠቀም ዝግጁ ነን። ከዚህ ውጭ የሚደረገ ድርድር እርግጠኛ ችግሩን ለመፍታት ከሆነ የችግሩ ባለቤቶችን ማግኘት ይጠብቃል ይፈልጋል። የችግሩ ባለቤቶች ኦልሬዲ እስካሁን ድረስ ባደረጉት ጥናት ለያይተው ያወቁ ይመስለኛል። ስለዚህ እነሱን ወደ አንድ መድረክ በማምጣት በማነጋገር ችግሩን እንዲፈታ በማድረግ መፍትሄ የሚገኝበትን ይቅር እንዲባባሉ የሚያስፈልግ ከሆነ እንደዛ ማስጠበቅ ነው። ግን ማንኛውም ሽምግልና ሲደረግ የሌለ የስልጣን ጥያቄ ከሆነ እሱ አውቅቷል። እሱ ፌብሩዋሪ 24 ላይ ኦክቶበር ተዘግቷል። አሁን ተደራድረው ወደዚህ የምናመጣው አይደለም። በቀረን ጊዜ ሌላ ምንሻገርበት ጊዜ የለም። ይሄ ምንሻገረው ጊዜ እንዲያጠር ነው ምንፈልገው። አጥሮ እኛም አስረክበን የሚጠራው ጠርቶ አዲስ የመጡ ሰዎች የተመቻቸ ሜዳ ላይ እንዲመጡ እያደረግን ነው። እሱን ለማድረግ ነው። ስለዚህ ሁሉም ሰው ኤነርጂውን እዛ ላይ ቢያርግ ቢያባክን ጥሩ ነው ያልኩት ለዚህ ነው። መሰግና ነው ተዘይፉ